ኢየሱስ የምን ሀገር ሰው ነው? ኢየሱስ ክርስቶስ የተወለደው ምን ዝርያው፣ ምንድን ነው? በስጋ ዘሩ አይሁድ፣ አይሁዳዊ። የት ነው ሀገራቸው፣ የት ነው ሀገሩ? እስራኤል፣ እስራኤል። ቤተ ልሄም ቢወለድም ያደገው ገሊላ ነው። አ ገሊላ፣ ናዝሬት የናዝሬት ሰው ነው አይደለም? ለምን ከበደ ቶሎ ቶሎ መልስ። የናዝሬት ሰው ነው። ስለዚህ እስራኤላዊ ነው። እሱ በሚያስተምርበት ሰዓት ላይ ያስተማረው የት የት ሀገር ነው? እዛው እስራኤል ነው። እስራኤል በጁዲያና በሰማሪያ አይደል? ህጻናት ወደሱ የመጡት የምን ሀገር ሰዎች ናቸው? የምን ሀገር ሰዎች ህጻናት ናቸው የመጡት? ህጻናቶች ስፔሲፊካሊ ግን አይናገርም። ለማማ እንደሆነ ሰዎች ህጻናት ናቸው። ምክንያቱም ኖ ኢየሱስ እኮ ህጻናትን እኮ እንዲፈውስ ተጠይቋል። ሰዎች ናቸው የመጡት ነው በቃ። ከኢየሱስን የሚያቁ ኢየሱስን የሰሙ በሱ ያመኑ ሰዎች ናቸው እኮ ኬታ አካባቢ የመጡ ናቸው በቃ፣ እዛው ከእስራኤል እና ዙሪያው ካሉ፣ ከ ከአህዛብም ወይ የሚመጡ ሊኖሩ ይችላል። መለስክልኝ፣ በቃ መለስክልኝ መለስኝ ስለዚህ፣ የነዚያ ልጆች ቤተሰብ እምነታቸው ምንድን ነው? እምነታቸው የአይሁድ ሃይማኖት የነበራቸው ሊኖሩ ይችላሉ፣ ግሪካውያን ሊኖሩ ይችላሉ፣ ሮማውያን ሊኖሩ ይችላሉ። አለ አምጣ። ሮማውያን ግሪካውያን ካሉ አምጣ አሳየኝ። በመረጃ እኮ አንተ አይሁዳዊ ስለመሆናቸው አሳየኝ። እዚጋ አይሁዳዊ ይላሉ። ቃልቀኝ አያሳየኝ አኮ አሳየኛ። አያስቅም ደስ አኮ አንተም ማዩዳዊ ናቸው ሕጻናቶች አይዶ ናቸው። ካልቀኛ አያሳየኝ። ግሪካውያን ናቸው፣ የግሪካውያን ህጻናት ናቸው። እዛ ይመጡት ሊሆኑ ይችላሉ፣ ምክንያቱም የስኩሱስን እየተከተሉ ያመኑት ግሪካውያንም ሮማውያንም ስለነበሩ ማለት ነው። አምጣ መረጃ፣ ግሪካውያንና ሮማውያን እየተከተሉ ያመኑት ያቺ ከናናዊቷ ሴት ኢየሱስ ክርስቶስ እንዲፈውስላት፣ አይ ለውሾች፣ ለጌቶች አንድ ግለሰብ ጠርተህ አንድ ሴትዮ ጠርተህ የእሷ ልጆች እኩል አታውራም። የእናንተን ውሸት ለመስፋት፣ ለመቀጣጠል፣ ለማቆም፣ ለማሰንበት ህይወት ለመስጠት ያልሆነ ነገር ትጠቅሳለህ። አገሩን ተናገር ብለህ ስትለው አላቅም ብለህ ትላለህ። በግድ በጉትጎታ ነው አገሩ ራሱ የምትናገረው። ስለዚህ ጌታ ኢየሱስ ክርስቶስ ያገለገለው በእስራኤል ሰሜንና ደቡብ ላይ ነው። በጁዲያና በሳማሪያ ነው ያገለግለው። ተዘዋብሮ ባገለገለበት ምድር ላይ የገዛ ወገኑ ወደ ገዛ ወገኑ ነው የመጣው ነው የሚለው መጽሐፉ። ስለዚህ እዛ ምንም እንኳን ድብልቅ ህዝቦች ቢኖሩም ግን ሙሉ በሙሉ የመጡት። የግሪክና የሮማውያን ሰዎች ናቸው ብለተለም እነሱም ቢሆን የራሳቸው ሃይማኖት አላቸው ክርስትና እምነት ተከታይ አልነበሩም አረማውያን ናቸው አህዛብ ናቸው የሚያመልኩት የነበረው አብዛኛው የጣዖት አምልኮ ነው ጁዳይዝም ግን አይሁዳውያን ግን የጁዳይዝም ጣዖት ቢያመልኩ ኖሮ ወደ ኢየሱስ አይመጡም ነበር ወንድሜ ራዘር እንዴት ነው ምንድነው የምትለው እያወራ ሆኖ አታውራ እዛ የነበረው ህዝብ ግን አይሁዳውያን ናቸው። እንኳን ሮማውያንና ግሪካውያን አይደለም ራሱ አስራኤል እንኳን ጣዖት በማምለክ በጣም ብዙ ጊዜ በነቢያት ቃል ስትገሰጽ ነበርና ቶ እሱን ብራዘር፣ አሁን ወደዛ የመጡት ወደ ጌታ ጋር የመጡት የክርስቲያን ልጆች ናቸው ብለህ እኛ ጋር ታምታጣ ብራዘርዬ? ኦኬ እዛ ጋር የመጡ ህፃናት የአርባና የሰማንያ ቀን ህፃናት አይደሉም። ወደ እሱም ጋር የመጡት ወደ እኔም ስታመጧቸው በጥምቀት በኩል በውሃ በኩል አሾልካችሁ ውሃ ውስጥ ነቅራችሁ ውሃ ውስጥ ጨምራችሁ ውሃ ረጭታችሁ ወደ እኔ አምጧቸው ብሎ ውሃ እየተረጩ አይደለም ወደ ጌታ የቀረቡት። እየሰማ ነው። እንደው ውሃ እየተረጨባቸው በቧንቧም ወይ ደሞ የሆነ ቄስ የሆነ ነገር፣ ወደ ጌታ ነው እምትሄዱት እናንተ ልጆች? አዎ፣ አስቀድሞ ውሃ ሊነካችሁ ይገባል። ምክንያቱም እሱ አስቀድሞ ውሃ የነካው ሰው ነው ወደ እኔ መቅረብ ያለበት ብሏል፣ እያሉ ውሃ እየረጩ አይደለም ወደ እሱ ያቀረቡት። እኔ እኮ ምን እንደምታወሩ እኮ አይ ዶንት ኖ ምን። ከዚህ ግን የምንረዳው ኢየሱስ ክርስቶስ ህፃናት ቅድሚያ እንዲሰጣቸው ነው የተናገረው ማለት እኔ አሁን ሀያ አንደኛው ክፍለ ዘመን ላይ ነው ያለ ነው ግን በደንብ ማሰብ እንችላለን በጥምቀት በኩል ነው ወደ እሱ የምናቀርባቸው የምናመጣቸው ትላለን ማንን ነው በህፃናትን በጥምቀት በኩል ወደ እኔ አምጡ ብሎ ያለ የቱ ጋር ነው

ቀጥታ ይጠይኩ መልስልኝ። በውሃ በኩል ነው ወደ ሱ ያመጣቸው ብዬ ስለ አንተ ስለ መንግስተ ሰማያት ታወራኛለህ። መንግስተ ሰማያትማ ለእንደነሱ አይነት ናትና ያለው እሱ ነው። አንተ ግን እኮ እያልከን ወደ ኢየሱስ ሲያመጧቸው በጥምቀት በኩል ነው አልክ። መቼ ነው በጥምቀት በኩል ወደ እሱ ያመጡት? ወደ እሱ የመጡትን ህፃናት አስቀድመው ደቀ መዛሙርቱ ከለከሏቸው አይደል? ከዚያ ይምጡ ወደ እኔ አትከልክሏቸው። ውሃ እያስነኩ ነበር ወደሱ ያቀረቡት ህፃናቱን ውስጥ እየጨመሩ እየዘፈቁ ውሃ እየረጩባቸው ነበር ወደ እሱ ያመጡት? ያ ጥምቀት ይባል ነበር አይባልም? የለም፣ እንደዚህ አይነት ነገር ዛሬ። እኮ አንተ ያልከው ደግሞ ትላልቆች ናቸው፣ መስማት የሚችሉ ሰዎች ናቸው። ልጆቹ ልጆች ናቸው። እኛ ትልልቆች ናቸው አላለም። ህፃናት ወደ እኔ ይመጡ ዘንድ አይቀልቅሏቸው ብሎ ያለው አየ። ህፃን ተብሎ ሲባል ስንት ድክ ድክ የሚሉ አሉ የሁለት ዓመት ህፃን የሶስት ዓመት ህፃን የአራት ዓመት ህፃን እንደዚህ አይነቶች ማለት ህፃናት የሚባሉት እነኝ ናቸው። ህፃናትንም አቅፎ እኮ ይላል፣ ከመካከላቸው አንስቶ አቅፎ እኮ ይላል። እንደ ህፃናት ካልሆናችሁ አቅፎ ይላል። የሚታቀፉ ህፃናት ከስንት ዓመት ጀምሮ ነው? የሁለት ዓመት አሁን መራመድ ይችላል። ትንንሾች ናቸው፣ ድክ ድክ ይላሉ። ያው መራመድ ይችላሉ። የሶስት ዓመት ህፃናት መራመድ ይችላሉ። የአራት ዓመት ህፃናት መታቀፍ ይችላሉ ይህ ብን እስከ አምስት ዓመት ድረስ ያሉት እንኳን ይታቀፋሉ። አንዳንዶችም እስከ ስድስት ዓመት ድረስ ያሉትን እንደዚህ ብድግ አድርገን እናቅፋለን። እነሱ ህፃናት ነው ተብሎ የሚባሉት አጠቃላይ። እናንተ እኮ ህፃናት ብሎ የሚለው እነሱ ለአርባ ና ለሰማንያ ነው ብለህ፣ አርባ ሰማንያ እኮ እንደሚኒየም ተመዝገብበት። ብራዘር እንዲህ አይነት ቀልድ የለም። ኢየሱስ ጋር የመጡት የአርባ ቀን የሰማንያ ቀን ህፃን ልጅ አይደለም። አርባና ሰማንያ ባይሆኑም ግን ህፃናት ግን መጠመቅ ይችላሉ። ግራ የተጋባች ቤተክርስቲያን ማለት ነው። ግራ የተጋባች ቤተክርስቲያን ህዝቡን ግራ የምታጋባ ኦርቶዶክስ። ያጠመቀችውን ጥምቀት ኦርቶዶክስ ያጠመቀችውን የሕፃናት ጥምቀት ካቶሊካውያኑና ሉትራውያኑ ይቀበላሉ። በጣም የሚገርማችሁ ሉትራውያንና መካነ ኢየሱስ ያጠመቁትን ጥምቀት ግን ኦርቶዶክስ አትቀበለው። እነሱ የኦርቶዶክስን ይቀበላሉ። ኦርቶዶክስ ግን የመካነ ኢየሱስን የሕፃናት ጥምቀት አትቀበልም። አሁን በመካነ ኢየሱስ ቄሶች የተጠመቁ ሕፃናት ኦርቶዶክስ ቢሄዱ ይጠመቃሉ። መካነ ኢየሱስ ተጠምቃችኋልና እዚህ ጥምቀት አያስፈልጋችሁም ብለው አይሉ። የመካነ ኢየሱስና የሉተራውያን ግን ከኦርቶዶክስ የተጠመቁትን ጥምቀት ኦርቶዶክስ አጥምቃችኋለችና ድጋሚያና ጥምቀን ብለው የኦርቶዶክስን ጥምቀት ቀጥታ ይቀበላሉ። የኦርቶዶክስ ጥምቀት ደግሞ የጸሎት የውሃው ጸሎት ላይ የማርያም ስም ሁሉ ይገባበታል። ብራዘር፣ በዕለቱ ሚካኤልም ከሆነ የሚካኤል ስም ሁሉ ጭምር ነው የሚጠራበት የውሃው ላይ መንፈስ ቅዱስ ይረብበታል ይዋኝበታል ምናምን ነገር ብለው የሚሉት አይደለም የፍጡር ስም ሁሉ ተጠርቶ ውሃው ላይ ይጸለይበታል። እኔ የኦርቶዶክስ ተዋሕዶ ክርስቲያን ዲያቆን ስለነበርኩ ይህን እናውቃለሁ ኦኬ የአርሴማ ሁሉ ስም ነው የሚጠራበት በእለቱ ከሆነ ሰንበት ከሆነ የሰንበት የቀኑ ሁሉ ስም ይጠራበታል ውሃው ላይ የእግዚአብሔር ስም ብቻ አይደለም ተጠርቶ ምንድን ነው ተጠርቶበት ውሃው ለጥምቀት የሚዘጋጀው ግልጽ ነው አይደል አዎ በወልድ በመንፈስ ቅዱስ በአርሴማ ስም ብሎ ነው የሚጠምቁት። እንደዛ እንኳን በአብ በወልድ በመንፈስ ቅዱስ በአርሴማ ስም ነው ባይሉ በዐይ ነው ይገባኛል፣ ለጨዋታ ነው ባይሉም፣ ግን የአርሴማ ስም እለቱ አርሴማ ከሆነ የአርሴማ ስም ይጠራል። የጊዮርጊስ የሆነ ጊዮርጊስ ስሙ ይጠራል።

ይሄ የማን ዌብሳይት ነው? አቤቱ፣ ይሄ የማን ዌብሳይት ነው? ቫቲካን ኒውዝ ምንድን ነው የሚለው? ዶክትሪናል ኖት አይደለችም። የራሳቸው ዌብሳይት ላይ የተቀመጠ ነገር ትክዳለ? እንዲ ቡዜ እንደዚህ ሽምጥጥ አድርጎ ብካድ ማናቸው ደግሞ ኝህ አረቢካ ስለ መድኃኔ ዓለም እኔ ልተኛ ስል እንደገና ሌላ ጳጳስ ታመጣለህ ወይ? ምንድን ነው በመድኃኒ ዓለም አሁን ለዘጋ ስል እንደዚህ የምታመጣብን? እኔንም በትልቁ አርጉኝ። ማን ከማን ይፍቱኝ፣ ባርኩኝ። ገና እኔ እንደው እኔ ነኝ እኔ ነኝ ምን ታውቃለህ። ስርዓት ውስጥ እንዳሉ ስለሚያውቁ ይፍቱኝ፣ ባርኩኝ ይላል ሁሉ ጊዜ። እኛ ጋ ግን ይፍቱኝ ምናምን የለም፣ የተፈታ ህዝብ ስለሆነ ይፍቱኝ የሚል የለም። አይታል እዛ ግን ልባቸው አውቀዋል እስራት ውስጥ እንዳሉ ጠዋት ማታ ከወንጌል ጋር ስለማይኖሩ በፍርሃትና በእስራት ውስጥ ነው ያሉት፣ እና የግድ መፈታትን ሲያሰላስሉት ሲመኙት ነው የሚኖሩት። ጌታ ለማንኛውም ተፈቱ ይታዩሃል። ኤርሚያ ያለው ራሱ ኮ እንአንተም የጥቁሩ ጥምጣም እኮ እንትን ያለው ባይኖር ጥቁሩ ጥምጣም እነፍራላ ዳቂ እሳቸው እንግዲህ ቤተክርስቲያኑ ዋና መሪ ስለሆኑ፣ ይህ ኤ አይ የሚባል ነው እንደዚህ ያደርገው። ይገርማል፣ ይገርማል። ዳጌ የጠመጠመውን አይተሃል? ከላይ ዲሹ ወዲ አራሱ ነው እንደዚህ ያደርገው። ይላከ ዲያቆን ካናዳ ነው፣ የት ነው የሚኖረው? ይሄማ እንዳለ ወጨጌ ነው አይደል? ወጨጌ ዘመንበረ ተክለ ሃይማኖት ዘ ኢትዮጵያ ነው እኮ አቡነ ነው። አይ ተክለ ሀይማኖትም ጠውላቸው። እሺ በእኛ ቀለዱ እንዳይሉ የጨጌ ሳይሆን እቴጌ ነው። ነገር ፍለጋ አይደለም። ነው የራሳችን ወገኖች ናቸው ብለን የምንጠራቸው አንዳንድ አብያተ ክርስቲያናቱ ገና እያረጋገጥሁ ነው። አብያተ ክርስቲያናቱ ልትራውያንና መካኒ ኢየሱስ አብያተ ክርስቲያናቱ እንደዚህ ብለው አላሉ ፍሻሊ ግን ሉትራውያንና መካን ኢየሱስ ነን ብለው እራሳቸውን ከወንጌላውያኑ ተርታነን ብለው የሚሉ ሰዎች በእኛ በወንጌላውያን አማኞች ላይ በጣም አንዳንድ አንድ አጸያፊ የሆኑ ቃላቶች ሁሉ እየተናገሩ ነው ያሉት። ወረርሽኝ ምናምን ነገር እያሉ ማለት ነው። እኛ በሽታ አይደለንም። ፔንቴኮስታል በሽታ አይደለም የጸጋ ስጦታ ያለ በመንፈስ ቅዱስ በልሳን የምንጸልይ ሰዎች ለክርስቶስ ቤተክርስቲያን በሽታ አይደለም። ኦኬ በመካን ኢየሱስ እና በሉትራውያን ራሱ እንኳን ያሉ በዚሁ የጸጋ ስጦታ እግዚአብሔር የሚጠቀምባቸው በጣም ብዙ ወንድሞች አሉ፣ በጣም የምንወዳቸው ምናከብራቸው። እንደምሳሌ እንኳን ጥራልኝ ብላችሁ ካላችሁኝ እንደነ ወንጌላዊ እንዳሉ ጸጋዬ፣ እንደነ ወንጌላዊ ናቲ። ናቲን ታቁታላችሁ። አሜሪካ ሀገር ያለው በጣም የምወደው ወንድም አለ። በልሳን ይጸልያል፣ የመንፈስ ቅዱስ የጸጋ ስጦታን ይቀበላል። ኦኬ አሁን አንድ ማን ነው ያው አኪ የሚባል ሰው እስካሁን እኔ ስሙን አልጠራውም ነበር። አሁንም ብጠራ እንኳን የሚናገረው ንግግር በጣም መርዛም የሆኑ ቃላቶችን የሚናገረው፣ የእኛን የወንጌላውያን አማኞችን ፔንቴኮስታሉን በተለይ ለማስመታት የሚሄድበት መንገድ የሚያረገው ነገር ሁሉ በጣም ትክክል ያልሆነ ነገር ነው። ከዛ ባለፈ እንግዲህ አልፈው ተርፈው ከነ ከኛ ከወንጌላውያኑ ጋር ከኛ ከፔንቴኮስታሉ ጋር የጌታን ራት ከመውሰድ ይልቅ ከኦርቶዶክሳውያኑ ጋር መውሰድ ይቀለኛል ብለው እየተናገሩ ነው፣ እዚሁ ሶሻል ሚዲያ ላይ። እነሱ ሉትራውያንን ብለው የሚሉ ማለት ነው ከኛ ከእናንተ ይልቅ ኦርቶዶክሳውያኑ ይቀርቡናል እያሉ ነው። ራሳቸው ናቸው እንግዲህ የጀመሩ ልብ በሉ። እንደነ ዮናስ የሚባል አሁንም እሱም የመካኒስ ነው የሉተራውያን መካኒስ ይመስለኛል ዮናስ ጎርፎ ነው የጎርፌ ነው ማንም የሚባለው ሰው የሙዚቀኛ ነው የተባለው እሱም ሁሉ ጭምር ሳይቀር በግልጽ እየተናገረ እሁድ እሁድ እሁድ እሁድ ፔንቴኮስታሉ ቸርች ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ይሻላል ብሎ መጽሐፍ እየጻፉ ነው። በቴሌቪዥን እየተናገሩ ነው። በቲክታክ በሚዲያ ሁሉ እየመጡ ነው። ስለዚህ እንደነኛ አይነትን ሰዎችን ውር ውር የሚሉትን ጌታ ኢየሱስ ምስክሬ ነው። እኔ ሌሎች ወንድሞቼ አሉ እዚህ፣ ግን እኔ ራሴ ስርዓት እንዲይዙ ሶሻል ሚዲያ ላይ ማለት ነው፣ የሚሰማቸው ሰው ሁሉ ጭምር እኛንም የሚሰማቸው ሰው ጭምር በትክክል ማጋውነት እንዳለ ማወቅ አለባቸው። ኦኬ። ስለዚህ እኛን በግልጽ እየተሳደቡ ወረርሽኝ ናቸው እያሉ እየተናገሩ ነው። እንደዚህ አይባልም የኔ አሁን ያለውባት ጉባኤ እግዚአብሔር ቤተ ክርስቲያን ፔንቴኮስታል ናት ልክ እንደ ሙሉ ወንጌል ማለት ነው እንደ ነህይወት ብርሃን እንደ ነመሰረት ክርስቶስ ማለት ነው እንደ ነህይወት ብርሃን እንደ ነገነት ቸርች ማለት ነው እነሱ በልሳን አይጸልዩም ማለት እኛ በልሳን የምንጸልይ ከጋንት ነው ማለት ነው ኦኬ ስለዚህ ከኦርቶዶክስያን ጋር አይደለም የጌታ ራትም ዘኬ መብላት ትችላላችሁ። የሙት ዓመት መታሰቢያ እድር ገብታችሁ፣ ለምን ሰንበት ያጠጡ ጽዋ ማኅበር ሁሉ መጠጣት ትችላላችሁ። አንዳንድ እንደዚህ ብላችሁም ትሉ። አብያተ ክርስቲያናቱን ግን አልናገርም፣ እየጠየቅኩ ነው። በደንብ መረጃ አለኝ። ለዚህ ነው የምንናገረው እናገረው። ነገም ተነገ ወዲያም ገባበታለሁ። ገብተው የሚናገሩ ከሆነ መጥተው ይናገሩ። የህፃናትን ጥምቀት አንቀበልም ብለን ስንል መጽሐፍ ቅዱስ አይደለም እያለ ነው ካልተቀበላችሁ፣ ደግሞ የማይቀበሉ ሰዎች ሉተር የህፃናትን ጥምቀት የማይቀበሉ ሰዎች አጋንንትናቸው ብሎ ያሉትን እሱ መጽሐፋቸውን ቀደው ይጣሉት። ኦኬ ቀደው ይጣሉት ነው ም እዚህ ውስጥ ያላችሁ የወንጌላን መካነ ኢየሱስ ቤተክርስቲያን አባል የሆናችሁ ወንድሞቼ፣ እናቶቼ በጣም ወዳችሁ ትረዱኛላችሁ ብዬ አስባለሁ። ቀደው ይጣሉት። ለምን የሰው ቃል ነው የሰው ቃል ነው። ሉተር መጽሐፍ ቅዱስ ማን ነው? የህፃናትን ጥምቀት የማይቀበል አጋንንት አለባቸው ብሎ አለ ብለው ነው የጻፉት። ኦርቶዶክሳውያን ሁሉ ጭምር እሱ ነው ተቀብለው የሚያነቡት ማለት ነው። ስለዚህ መካን ኢየሱስና ሉተራውያን ቀዳዊ ጣሉታ። እሱ የሉተር ወሬ ነው። የሉተር ምን ወሬ ወሬ፣ ደግሞ አልቀበልም የሉተር ጥላቻ የሉተር ወሬ ይባላል ማለት ነው። እና በጥላቻና በወሬ ላይ የተመሰረተ እምነት የለም። እንዲሁ የምትፈልጉ ካላችሁ አንዴ ላሳያችሁ ይችላለሁ። ምን ብሎ የጠይቃቸው እኛ አራት አይናውን አባ ገብረ ኪዳን ናቸው ካልተሳሳቱ። ምን ብሎ የጠይቃቸው አንድ ህፃን ልጅ ይጠመቅ ቢሞት እንዴት ነው የሚሆነው ገነት ነው የሚገባው ገነት የማይገባው ምንድን ነው ብሎ ጠየቀ አሁንም ዛሬም ይሄ ጥያቄ እንግዲህ ዛ ቤት ካህናት ለምትባሉ ጳጳስ ለምትባሉ ቢቻልም ደግሞ ቢመልሱ ፓትርያርኩም ቢሆኑ ይሄን ጥያቄ መልሱ እንዴት አድበስብሰው አለፉት ልክ ጊዜ አሁን እንጂ ማሳየት ይችላለሁ ቪዲዮ አለላችሁ ገብታችሁ ብታዩት እና የዋለን ነገም ስለምንከፍት ጌታ ግን የመጨረሻ ምንድነው የመለሷት እሳቸው የመለሷት ምሳሌ መላሽ ምንድን ነው? ሳይጠመቀስ ቢሞት ልጁ ምን ይወጣዋል? ኦፍ ኮርስ መጽሐፋቸው ገነት ይገባል ብለዋል፣ ጥቅስም አስቀምጠዋል። በቃ ብትጠመቅም ባትጠመቅም ብሎ ትምህርት የለም። ኦኬ እሳቸው ምን መለሱ? እንግዲህ ቁርጥ ያለ መልስ መስጠት አለባቸው። ይሄ ብዙ ኦርቶዶክሳውያን አባትና እናት የልጆቻቸውን እጣ ፈንታ ማወቅ የሚፈልጉ የብዙ ኦርቶዶክሳውያን ጥያቄ ነው። ለምዕመናኖቻቸው በሪስፔክት መመለስ እና በብስለት በእውቀት በጥንቃቄ መመለስ የሚገባው ጥያቄ ነው። ዛሬም ድረስን ኦርቶዶክሳውያን ለዚህ መልስ የሚሰጣቸው ሰው እንግዲህ መልሳሉ የተባሉት እኛ አራት ዐይናው ምን ብለው ነው የመለሱት? ምን ይውጠዋል? እንዲህ አይነት ልጅ ይጠመቅ ቢሞትስ ከአርባ ቀኑ በፊት ያውቀውን በሽታ ኦኬ፣ ተራሩጣ ጠመቀው ማታቀው ውስጥ ታበሎ ታፍኖ ሊሆን ይችላል። በብዙ በብዙ ሪዝን ለእንደ እሱ አይነትስ ልጅ ወይም የእሱ ልጅ መጨረሻ ጣፈንታ ምንድን ነው ይባሉ። ምን መለሱ? በእግዚአብሔር ፍትሐዊነት ይዳኛል አሉ። ቴንኪ አባ ገብረ ኪዳን እና መሰግኑታለን። በእግዚአብሔር ምን ይዳኛል? ፍትሐዊነት ይዳኛል አለ ቪዲዮ ይሄንም እየከተሰ አሁን ይች መልስ ያዛት እንግዲህ በእግዚአብሔር ፍትሃዊነት ወይም የእግዚአብሔር ሚዛናዊነቱ ማለት ነው ባ ያለ ያለ እንትን ያለ በደል ፍርድ መስጠቱ ማለት ነው ፍትሃዊነት ማለት ለምሳሌ እያወቀ እየሰማ የእግዚአብሔርን ቃል እምቢ አለ ሰው በእግዚአብሔር ፍትሃዊነት ማሳበብ አይችልም ተበደልኩ ማለት አይችልም እንዴ ከምታላው ወንጌሉ የእግዚአብሔር ፍትሐዊነት አስር ዓመት ላይ ስለሚያበቃል እኛ አስር ዓመት ላይ አስራ አንድ ዓመት ላይ ልጁ የሰማው ወንጌል ኖሮ ሳለ የምናጠምቀው የሰማ እናጠምቀው። በደል ብለህ ሊቆጥረውም አያስችልም። እግዚአብሔር ፍትሐዊ አላደረገብኝ የማትለው ቃሉን መስማት በቻልክ ጊዜ ለሰማው ቃል ሪስፖንድ ማድረግ በቻልክ ጊዜ መጠመቅ አለብ። ያኔ በእግዚአብሔር ፍትሐዊነት ማሳበብ አትችልም። እናንተ ግን በአርባ ቀንና በሰማና ቀን በምታጠምቁበት ጊዜ ግን የእግዚአብሔር ፍትሐዊነት ሪዝን ሆኖ ከቀረበ በጣም ጥሩ። ለም ዋይ ፎርቲ ዴይስ ዋይ ኤይቲ ዴይስ ሰላሳ ስድስተኛውም ቀን ላይ ላይኩ ቢሞት እግዚአብሔር ፍትሐዊ ነው። አርባ ቀን ሲሞላ ኤክስፓየር ያደርጋሉ አያደርግም። ለዚህ ባታጠምቁትም ችግር የለም ማለት ነው። እግዚአብሔር ፍትሐዊነት አይቋረጥም ማለት ነው። ሳይጠመቅ አርባ አምስት ቀን ቢሞላውም ልጅ ችግር የለውም ማለት ነው። ወይ ንገሩን። የእግዚአብሔር ፍትሐዊነት ከአርባ ቀን በኋላ ኤክስፓየር ስለሚያደርግ ነው? ከዚህ በኋላ ከዛ በኋላ አላቀላችሁም እስከ አርባ ቀን ታገዝኳችሁ የሚል እግዚአብሔር ካለ ንገሩን። ከዛስ ምን አሉ ሊቀጥሉ ይሄ መልስ እንኳ አርገው ይሄንንም አስረግጠው አልነገሩትም። ይሄ ጥያቄ የሎጥን ሚስት ስም ማናት ብሎ የመጠየቅ ያለው አሁን ምን ይጠቅማል? እንዴት አይጠቅመም! ለአንድ ኦርቶዶክሳዊ አባትና እናት ትልቅ ጥያቄ ነው። የልጅ ጣፈንታ ምንድን ነው ብሎ ያውቃል ማለት ማወቅ ይፈልጋል። እኛ ስለምናቅኛ ክርስቲያኖች እናውቃለን። ረ ቤተክርስቲያናችን ወንጌል አስተምራናለች ራሱ ኢየሱስ የመለሰውን መልስ ይሄ መልስ ነው ብላ ስታን ረፍ ብለናል። ልጆቻችን ባይጠመቁም ህፃናት ወደ እኔ መጽሆን አትከልክሏቸው የእግዚአብሔር መንግሥት እንደነዚህ ላሉት ናትና የሚለውን ቤተ ክርስቲያናችን መጽሐፍ ቅዱስ ሐዋርያት ራሱ ኢየሱስ ስላስተማረን እኛ ከጭንቀት ድነናል። ኦርቶዶክሳዊ ግን ጭንቀት ላይ ያለው ጭንቀት ለድነት ተብሎ ስለተማረ ማለት ነው። ስለተማረ ያልተጠመቀ ልጄ አይድንም የሚል ፍርሃት ስላለበት ጠየቃቸው። ልጁ እንደው ምን ርዕሱን ብቻ ልንገራችሁ። አሁን ማሳየት ቪዲዮን ስለማንችል ገብታችሁላችሁ ምላሻቸውን ተመልከቱት። እውነት ይሄ ተገቢ ነው? አንድ ጊዜ ቃል ሌላኛው ስልክ ላይ ምቻል ከመዝጋት በፊት ይሄ ማለት እኮ አየኸው። ታዲያ በእግዚአብሔር ፍትሐዊነት ከተባለ እነሱ ታዲያ ማን ነው ዋና አጥማቂ ያደርጋቸው? ለዚህ ባይጠመቅም እኮ ችግር የለውም እኮ ማለት ነው። ፍትሐዊነቱ ላይ ከሆነ የምትመክ በጣም ተጠምቀዋል። ይሄው እንደዚህ ይላል ለራሱ ወደ ታች በጣም ውረዱ። ወደ 194 ሺህ ሰው ይወጣል ርስትና ያልተነሳ ልጅ ከፍታው ከሆነ ቪዲዮ አይታይም እንደ 30 ሰው በቪዲዮ ይሻልቃ ስ ቦታውን ብቻ እንዳዩት ማለት ቪዲዮውን አላሰማም። ኦኬ ከጫልቅ ማለት ነው ቪዲዮውን ለመክፈት ይችላል። ኢየሱስ አስተራቂ ነው ካለበት ልደት እንደዚህ ወደ ታች ወርዳ ማለት ነው ኢየሱስ አስተራቂበት አለ የዘመድኩን ልደት ከዛ በኋላ ይሄ በብሉ ያለው ነው። ቪዲዮ ሰሙት ግዴላችሁ፣ ርዕሱ ምን ይላል? ክርስትና ያልተነሳ ልጅ በፍትሐዊ እግዚአብሔር የሚዳኝ ይሆናል ስላሉ ጥምቀት ለድነት ፈረሰ ማለት ነው አይደል? ይሄ ነው ርዕሱ። ይህንን ገብታችሁ ተመልከቱት። ይሄ ነገር በራሱ ጥምቀት ለድነት የሚለውን አፍርሶባቸዋል። በቃ መግለጫ ፍትሐዊነት መዳኘት ወይ 40 ቀን ላይ ኤክስፓየር ስለሚያደርግ ነው የምትሉ ካልሆነ ሆነ በስተቀር ዳን ታንክ ዩ ቨሪ ማች ሀመሳ ታንክ ዩ ዳግሻይ ተባረክ፣ ጸጋ ይብዛል። መጽሐፍ ቅዱስን አንበቡ። ሰው ከስህተት የሚተርፈው መጽሐፍ ቅዱስን ሲያነብ ነው። ከዘላለም ጥፋት የሚድነው ነው የእግዚአብሔር ልጅ ሲያምን ነው። ሰው መጽሐፍ ቅዱስን ማንበብ ሲጀምር በእግዚአብሔር ላይ ያለ እምነት እየጠነከረ ይመጣል። በእግዚአብሔር ልጅ ላይ ያለ እምነት እየጎለመሰ እየበረታ ይሄዳል። ቃሉን ባላነበባችሁት ቁጥር ስለ እግዚአብሔር ልጅ የተጻፈውን አታውቁም። ባላወቃችሁት ቁጥር በሃይማኖት ቤት ትኖራለህ፣ የዘላለም ህይወት ግን የለም ማለት ነው። በሊስ እንለምናችኋለን፣ የእግዚአብሔርን ቃል አንበቡ